በጣም ለመነኝ፣ አታዝኝ አታዝኝ። በጣም ሊፈገው። ተሳስቶ ሌላ ስልክ መስሎት ይሆናል። አባት ተረጋጋ። ነው እየነገርሽው ተፈጠረ አይ ተረጋግታችሁ ለመነጋገር ሞክሩ። ዞሮ ባካን ታያገባ አይ እኔ ጓደኛዬ ነው። ሰላም ሰላም፣ ተመልካቾቻችን እንግዲህ ዛሬን በድጋሚ ተገናኝተናል። እንደተለመደው ወደ መንገድ ወጣ ብለናል። ፍቅረኛ ሞችን የተለያዩ ሰዎችን ታማኝነታቸውን እናያለን፣ የተለያዩ ጥያቄዎችን እየጠየቅን። አኖቫ ሚዲያ ሰብስክራይብ ማድረግ አይረሳ። አብራችሁን ቆዩ። ላይክ እና ኮመንት በማድረግም አብራችሁን ሆኑ። የተለያዩ ሰዎች በዚህ ጋር እያለፉ ይገኛሉ። እንግዲህ ፈቃደኛ የሆኑትን እንደተለመደው ወደ እናንተ እናደርሳለን። አብራችሁን ሆኑ፣ እንጠብቃለን። ውድ ተመልካቾቻችን እንግዲህ አሁንም እየጠበቅን ነው። ይሄ በጣም ቆንጆ ቦታ ላይ ነው ያለነው። እንግዲህ በብዛት ጥንዶች ምናምን የሚያልፉበት ቦታ ነው። ስለዚህ እንሞክራለን። እስኪ የሚመጣ ሰው ካለ ያው፣ ትንሽ አለመገጣጠም ይኖራል። ጭር እያለ ነው አንዳንድ ጊዜ የምንሄድባቸው ቦታዎች ላይ። ለማንኛውም እንሞክራለን። አብራችሁ ኑ ከርቀት ነው ሰው የሚታየኝ እዛ ጋ። እሺ፣ ከዚህ ጋር የሚመጡ ሰዎች አሉ። እነዛ ትንሽ ራቅ ይላል። እስኪ እነዚህ ሽካሉን እንሞክራለን። ይቅርታ፣ ሰላም ነው፣ እንዴት ናችሁ? ሰላም ነው። ይቅርታ፣ ደስ ትላላችሁ። እሺ መኪና እንዳይገጨን ዳር እንያዝና አንድ ሁለት ደቂቃ ባወራችሁ ሁለት ደቂቃ ሰዓት አልወስድም። በጣም አመሰግናለሁ። ፍቅረኛሞች ከሆናችሁ ለዛም ነው አንድ እንደዛ ስለመሰለኝ። ፍቅረኛ፣ እሺ ደስ ይላል። በጣም አመሰግናለሁ። ሁለት ደቂቃ ልውሰድባችሁ። ያው የተለያዩ ሰዎችን ወጣያለን፣ የሎያልቲ ጥያቄ እንጠይቃለን፣ እና ምን ያህል እርስ በእርስ መተዋወቅ መተማመን አለ የሚለውን ነገር ለማየትና ፈቃደኛ ከሆናችሁ አብራችሁን ብትቆዩ የተወሰነ ደቂቃ ኦኬ። እንቆያለን እናመሰግናለን። እስኪ መጀመሪያ ግን ስለ እናንተ ግንኙነት ነገሩ እንደ ተገናኛችሁ ፍቅር እንዴት ነው፣ ምን ያክል ቆያችሁ ምናምን የሚለውን ትንሽ አስተዋውቁን፣ እራሳችሁን ይንገረው። ማለት የተዋወቅንበት በጣም ይገርም፣ ካለ ምን አይነት ፈጣጣ ሰው እንደሆነ ትታዘብበታለህ። እንዳጋጣሚ አጋጣሚ ንግድ ባንክ አካውንት ልከፍት ሄድኩኝ ማለት ነው አካውንት እሱ ጋር ነበር የከፈትኩትኝ። ምን እንደሆነ አላውቅም፣ የምነግረውን ነገር ትቶ ሌላ ነገር ነው የሚያወራው። ከዛ በሁለተኛው ቀን ምናምን ተደወለልኝ እራሱ ማለት ነው፣ ምንም ሳላስበው ምናምን። ከዛ በኋላ መደውል ጀመርን ምናምን፣ ፍቅራችን እያደገ መጣ። ያው እዚህ ላይ ደረስ። እንዳዩት መጣ፣ እንዳዩ ድንዝዝ አልኩ ማለት ነው። እንደምታያት ነበር ሳቋ ነው ከሳቋ በላይ በቃ እኔ አልቻልኩም። ምኗ እንዳየውላ አላቅም፣ ብቻ ወደድኳት እንዳየኋት ነው። እና ወዲው ምንም አላመተውም። እንደከፈተች ቁጥሯ ከዛ ቁጥሯ እዛ ጋር አለ። ወሰድኩት በቃ ይቻላል። ልክሰሰዋ አይፈቀድም። አይ ምን ያህል ነበር? እና ታዲያ ቶሎ ይሻልሽ እንዴ እንዴ? አረ በጣም ለመነኝ፣ አሳዝኝ። በጣም ፈጋው፣ ያሳዝናል በእውነት። አይ ደስ ይላል። ለማንኛውም አንድ ላይ መሆናችሁ ደስ ይላል። ዋናው እሱ ነው። እንዴት ነው ያው ጓደኛ አለ። አንተ መቼም የሆነ ጓደኛ ይኖርሃል ብዬ አስባለሁ። እስኪ ዝም ብለን ለሱ ደውለን እሷ ደውላለት ያቃታል እሷል ደውላለት አንተ ጋ ነው ወይ ምናምን ትበለውና እስኪ አንተን ይዋሽልሃል ወይስ አይ አላቅም ብሎ እውነቱን ይናገራል የሚለውን ብናይስ ምን ይላል? ምን የሚል ይመስልሃል? በቃ ይዋሽልኛል እንዴ? በጣም ጓደኛ ነው እና፣ ትክክል እንደዛ ማድረጉ ትክክል ነው? አይ አይደለም። አይ አንቺ ምን የሚል ይመስልሻል? ደውለሽለት አንቺ የት ነው ያለው? ያንቺን ፍቅረኛ ልክ እንደሚፈልግ ሰው ሆነሽ ማለት ነው። አንተ ጋ ነው እንደ ስራ ላይ ይሆናል ወይ የእሱን ጓደኛ ጠይቀሽው። ምንሽ ያው ያንተኛ ነው ነው ነው ነው

ተሳስቶ ሌላ ስልክ መስሎት ይሆናል። አባት ተረጋጋም። ነው ንክና ስምሽ እየነገርሽ አይደለ? እንደ ምን ሆነሽ ነው? አንቺ ደግሞ በአንድ የእኔ ፍቅር የሚባል ነገር አለ። እንደ ምን ሆነሽ ነው ደግሞ? የእሱ ቁጥር ነው። እስኪ የእሱ ቁጥር ነው። አይ ይተዋወቃሉ ብላል። እንግዲህ ዞሮ ዞሮ ማለት እና ይሄን ያክል ትውውቃቸው እኮ የእኔ ፍቅር የሚያስብላ አይደለም እንዴ እስኪ

ይሄን እፈልገው ነበር። አንተ ጋር አለ እንዴ? እኔ ጋር አሁን የለም፣ የለም። አዎ፣ አዎ። እሺ። ትንሽ ጉንፋን ይዞኝ ነው። ድምፅ የተዘጋ አይደል? ኦኬ፣ ኦኬ እና

ለምን ደማን እንደምትቀያየረው ምን ነው ነው? አስረጅኝ ምን ነው እንደምትቀያየርኩኝ እኮ ነገር ነው። ምንድነው ማለቆው ነገር አለ እኮ። አንደኛ ደነገጥሽ፣ ሁለተኛ ደግሞ እንዴት እንደዚህ ልጅ ይችላል? ለምን እኮ ይሄን ነገር ከሌላች እንደት ሊልሽ ይችላል እኮ ያልገባኝ ነገር ዘማተበየ ምን ልበልሽ እሺ ምን እንድልክ ነው የምትፈልገው እኮ አስረጅኝ ለምንድን ፍቅር ያለው ከዛ እንገናኝ አልገባኝም ተገናኝታችሁ ታውቃላችሁ ኖርማሊ ሌላ ጊዜ ከኔ ውጪ ምን አብራችሁ ትገናኛላችሁ እንዴ ከኔ ጋር ነው የሚገናኙት አይ ኖርማል ከሆነ ዞሮ ዞሮ የጓደኛው ፍቅረኛ ከሆነች ኖርማል ሊሆን ይችላል በየ ነው እየጠየቅሽ ይጠየቅሽ ኮን አስረጅኝ ማለት ኳ በመንት ግንኙነት ነው የተገናኛችሁት? ከኔ ውጭ ድምጽሽን መስማት አልችልም። ተገናኝታችሁ ታውቃላችሁ? እናቃለን ማለት በመንት ግንኙነት ነው የምትገናኙት? ከኔ ውጭ አብራችሁ ትገናኛላችሁ እንዴ? አብረን እንዴ? ሶስታችን የምንገናኘው? አረ አውሪኝ፣ ዝም አትበይ። ምን ልበልክ? መልስ የለኝም። ለምንድን ነው የሌለሽ እንዴ? ምን ሆነሽ ነው? በመንት መልኩ ነው የምትገናኙት? ንገሪኝ። እኔ ልነግርክ ነበር ግን በዚህ መልኩ አልነበረም ልነግርክ የነበረው? ምንድን ነው ምንነግሪኝ እንደተገናኘን እንደምንገናኝ እኮ በምን አይነት መልኩ ነው የምትገናኙት ኧረ አስረጂኝ ፀጥ አትበይ እግዚአብሔር እየጨነቀኝ እኮ ንገሪኝ ምንድን ነው ይሄን ፍቅር እያለሽ እኮ ነው ከዛ ደግሞ ተገናኝተን እናውቃለን ምን ማለት ነው? እኔ የማለቀው ነገር አለ? አው ምንድን ነው? እንደዚህ አይደለም ምነግርህ። አብረን እናውራለን እኔና አንቺ እኮ ንገሪኝ፣ ምንድን ነው? እሺ እኮ ካንተ ውጪ ሌላ ጊዜ ተገናኝተን እናውቃለን፣ እኮ ተገናኝተን እናውቃለን። ምንድን ነው? ሻይ ቡና ነው ምንድን ነው? አልገባኝም ተገናኝቶች የምታውቁት ነግራህ እረስተኸው ምናምን ከሆነ ወይ ኧረ እኔ ምንም ሲጀመር እንደተገናኙ ማለት ምን ዛሬ እኮ እንማውቀው። ነግራችሁ ነበርለህ አይ አልነገርኩትም እኮ። ምንድን ነው ግንኙነታችሁ አስረጁ። ችግር የለውም ማለት ግልፅ ሆነሽ አስረጁ። እንደዚህ እንደዚህ ማለት ለነግረው አስቤ ነበረ፣ ግን በእንደዚህ አይነት መልኩ ወይም መንገድ ላይ ሆነን ምናምን አልነበረም። ይኸው አሁን ሰማሁ እኮ በቃ አሁን እኮ በቃ ምንድን ነው ንገሪኝ። እሺ ማለት በቃ አንድ ቀን ድንገት ተገናኝተን እንደ ሳሳት ማለት፣ ምን አይነት ስለት ነው? ምን አይነት ስህተት ነው? ተሳሳተ ማለት አልገባኝም። አብራችሁ አድራችሁ እ ማለት አልገባኝም እንዴ ያሳለፍነው ነገርስ ነገር ነው አይደለም? ተፈጠረ ማለት ነበርም ለነገር እንዴት ታዲያ እንዴት ነው አንቺ ከኔ ከኔ ጋር ያን ሁሉ ነገር ታውርተን ከሱ ጋር ጭራሽ ከገዛ ጓደኛዬ ጋር ቤስት ፍሬንድ ከምለው ጋር ከማምኖ ሰው ጋር ምን ሆነሽ እንደዚህ ታደርጊያለሽ? ድንገት ነው አስቤበት ብዙ አይደለም። እንደዚህ ነገር ካልታቀደ እንዴት ነው ሲጀመርስ? እንዴት አንተ ላይ ከጓደኛዬ ጋር ከማምኑ ሰው ጋር ይደረጋል እንደዚህ? አናግሪኝ ለምን? ቀላል ወሬ ነው። ይቅርታ፣ በእግዚአብሔር አውቄ አይደለም። በቃ ተሳሳትኩኝ ኩኝ ይቅርታ አድርግልኝ። ምናወራው ነገር በቃ የውሸት ነው ማለት ነበር። ማለት ነው? እኔ ከልቤ ነው ሙድ እንደዚህ። ከልቤ ነው ብለሽ ነው አሁንም የሚሸወርሽኝ? ጭራሽ፣ ከጓደኝ ጋ ምን ሆነሽ ነው አንቺ? አናግሪኝ፣ ምን ሆነሽ ነው እንዴ ታደርጊያለሽ? እንዴ እግዚአብሔር፣ ይቅርታ አድርግልኝ። እስካሁን እኮ እኔም ሲጨንቀኝ ነበር፣ ግን እንዴት እንደምነግርህ ግራ ገብቶኝ ነው እኮ

አናግሪኝ ጠጋቤ እና አዋሪኝ። ስንት ጊዜ ሆናችሁ ጊዜ ደብቀሽኛል? እኔና አንቺ በቃ ለወሬ ብቻ ነበረ። ስንት ነገር ነው አንቺ። አናግሪኝ። ጥፋት ነው እኮ አውቃለሁ፣ ግን በቃ ተሳሳትኩ፣ ይቅርታ

እሺ፣ እሱ ከማን ነው? ምን ማለት ነው? ምን ዓይነት ጥያቄ ነው የምትጠይቀኝ? ማለት አብረን አድረን ከማን ነው? ንገሪኝ፣ አስረጂኝ። አልችልም ማለት ነው? አንተ፣ ዞር ብሎ ወደዛ ሂድ። አይ፣ እሺ፣ አስረጂኝ ታቸው ንገሪኝ እኮ ንገሪኝ ከማን ያደረገችው? ተናገሪ፣ ንገሪኝ እሺ እ ንገሪኝ ምን ማለት ነው አላውቅም። ስለዚህ ከእኔ አይደለም ማለት ነው? ምን ማለት ነው አናውቅም። አንቺ ትይው። ድራማ እየሰራሽብኝ ነው እንዴ? ንገሪኝ አስረጅኝ ነኝ ወደዚህ አስረጅኝ ነኝ ምን

በተመሳሳይ ጊዜ ነው ከሁለታችሁም ጋር ያደረግኩት። እንግዲህ ግን ከየት እንቀማላችሁ እንዳደረገችኩኝ አላውቅም። ግን ከሱ ጋር ያደረጉት ፈልጌው አይደለም ድንገት ነው። አስቤበት አይደለም ድንገት ነው የተሳሳትኩት። ጊዜ ጭራሽ እንዴት እንዴት ታደርጋለች? ስለዚህ ልጁ የሆነ አይደለም ማለት ነው ነገርኛ አስረጅኝ። አላውቅም በአንተ ይሁን አይሁን፣ እሱም እንዳልሆን አላውቅም። ግን የፈለክ ከሆነ አደርጋለሁ። ከፈለክ ላሱ ረዳው እችላለሁ። አልወልደውም። ለምንድን ነው የምታስወርጂው? ምክንያቱም እያምን ከሱ ጋር አብራችሁ አሳድጉ። አልችልም ከሱ ጋር ማሳደግ። እኔ ማፈቅር አንተን ነው። ዝም በይ እባክሽ፣ እንደዚህ አታውሪ። ከሱ ጋር እየሆንሽ አታልቅሽ እባክሽ። አስመሳይ አታስመሲ። እንዴት ከሱ ጋር እየሆንሽ አንተን ማፈቅር የምትይው? ከሱ ጋር እኮ የተፈጠረው ስህተት ነው።

ስለ ተበሳጨ ሊሆን ይችላል። ታናግረዋለች። ተረጋግተሽ እሺ። አዚ በቃ ተረጋጊና፣ ወደ ቤት ሂጅሽ። እሺ፣ እሺ፣ እሺ። ተመልካቾቻችን እንግዲህ የተፈጠረው እንዳያችሁት ነው። ትንሽ ስሜታዊ ሆኗል እሱም፣ እሷም በጣም አዝናለች ማለት ነው። የተፈጠረው ነገር ትንሽ አስቸጋሪ ነው። በጓደኞች መካከል የተፈጠረ ነገር ነው። እንግዲህ ዛሬው መንገድ ላይ ያጋጠመን ይሄ ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ እንዲሆንላችሁ እንመኛለን። አኖቫ ሚዲያን ሰብስክራይብ አድርጉ፣ ላይክ እና ኮመንት ማድረግ የማይረሳ በሌላ ቪዲዮ እንገናኛለን። መልካም ጊዜ